ናታይን እስኪ ጠራ እናድርገውና እና እሱ ደግሞ ትንሽ ነገር ይጨምርበት አይደል እንዴ። ሞቅ አርጋችሁ እስኪ ተቀበሉት ናታይ ወደ መድረኩ። ስሰማ በዚህ ፊልም ይሁን አይሁን አላውቅም። ለምን ድን ነው አይተሽኝ፣ አረኔ ሹክ ያልሽ ነገር እኔ እንደናገር የምር ረገጠች። በዚህ ፊልም ተገናኝታችሁ ነው የፍቅር ግንኙነት ውስጥ የገባችሁት ሁለታችሁ ወይምስ ከዚህ ፊልም በፊት የነበረ አጋጣሚ ነው? ማን ነው ያለው? ያላልኩ ናታይ። ምንም አዲስ ነው ዝብይ ሳስብ ኤደን ነገራይን ሳይሆን ህሊናና ናታይ ምን ነው ከፊልሙ ጋር በተገናኘን፣ ከፊልሙ ጀርባ የምር ፊልም እየሰሩ ነው። እንደውም ከዋናው ፊልም በላይ እሱ ቢቀረጽ ታይታኒክን ያስንቃል። የፍቅር ጅ አላልሽኝም። እንደውም ቀናው ና ስትጻጻት ነበረ። ከፊልሙ ጀርባ ያለው ፊልም ትውቃችሁ፣ እንዴት ነው የወጣችሁ? እስኪ ማቶጭ ይመስሉ ትውውቃችን በፊልም አይደለም። ፊልሙን እንደምንሰራ ከተዋወቅን በኋላ ነው የምታውቀው። የተዋወቅነው ቤተክርስቲያን ውስጥ ነው፣ ግሸን ቤተክርስቲያን ውስጥ ነው የተዋወቅነው። እንዴት ነው ግን አሁን ግለጭው ስትባይ፣ በሲኒማ ነበር የምታውቂው አይደል? እና እንደ አፍቃሪ ደግሞ ምን አይነት ሰው ነው? እኛም የማናውቀው ነገር አለ? አዎ በጣም እኔ ሲንግል ማምነኝ እና በጣም እኔን የሚወድ የሚያከብር ልጄን የሚወድ እና ለእኔ ባል ለመሆን ብቻ ሳይሆን ለልጄ አባት ለመሆን ስለሆነ እኔ እንጃ እኔ ቃላት የለኝም። ዋው ደስ ይላል። በጣም የልጅነት ፎቶ አለ የእሷ፣ ሰርፕራይዝ ላረጋት ነው ሰርፕራይዝ ላደረግሽ ነው። በጣም የልጅነት ፎቶዋ ነው የማየት ትፈልጋላችሁ? ግን ያደለው ማለት አ እስኪ አይንሽን ጨፍኝ፣ ጨፍኝ ሰርፕራይዝ ስላለኝ ማለት እስኪ አይንሽን ጨፍኝና፣ እንዴ የሄደንን የንቺን አወጣሁ እሺ፣ ሬዲ ነሽ ማየት የለም መጨፈን

በኢትዮጵያ ቴሌቪዥን ፕሮግራም ታሪክ የመጀመሪያው ታገብኛለሽ ወይ ጥያቄ እነሆ። በህሊና እሽታ ታገብኛለሽ ወይ ለሚለው ጥያቄ አዎ የሚል መልስ አግኝታል። ምን አይነት የደስታ ስሜት ላይ ነው ያለው? አይ ለኤደን ዘፈን ግቡልኝ አለገና አለገና። ደስ ይላል አደለ? አልጠበቅሽም። ያው እንግዲህ ናታይ ኢትዮጵያዊ ወግ በሚጠይቀው መሰረት በቤተሰብ ውስጥ ውስጥ ጨርሶ በቤተሰብ ጉዳዩ ይታወቃል እና አይዞህ ኧረ አበረታቱ ነርቨስ ሆናል ትንሽ በጣም ከፊልም ከመስራት በላይ ይሄ ከበደ ይመስለኝ እውነተኛ ቤት የእውነተኛ ቤት ስለ ፍቅር ሲል በሚሊዮኖች በሚታየው በሴፉ በኢቢኤስ ስላ ናታይ ህሊናን ታገቢኛለሽ ወይ ብሏል። ፍቅራችሁ እንደ አብርሃምና እንደ ሳራ ረጅም ዓመት በደስታ የሚዘልቅ ይሁንላችሁ አለ እና በጣም በሐዘንና የለቅሶ ስሜት ላይ ስለሆንሽ ህሊና፣ ምንድን ነው ምን ተሰማሽ ንገሪኝ እስኪ? ደስ ይላል። ሰርግ ታስባላችሁ? አዎ ከዚህ በኋላ ምን ቀረ? እጁ ገብቷል፣ እጄ ገብታለች። ከዚህ በኋላ ወደ ሰርግ ነው። ኤዲስ እንደው ለዚያ ለንበት ስሜት ሳውንድ ትራክ ወይስ ያለ የነበረ ነገር ጋ ያሳለፍኩት ብዙ ነው። ልንገር